ይህ ታላቁ የህዳሴ ግድብ ዋንጫ ከውላይታ ዞን ወደ ጋሞ ዞን አርባምንጭ ከተማ አስተዳደር ሲገባ በክልል በዞንና በከተማ ከፍተኛ የስራ ኃላፊዎች እንዲሁም በከተማው ነዋሪዎች ደማቅ አቀባበል ተደርጎለታል። ዋንጫው በዞኑ በሁሉም መዋቅሮች በሚኖረው የአንድ ወር ቆይታ ከ130 ሚሊዮን ብር በላይ ገቢ በማሰባሰብ ለህዳሴ ግድብ ድጋፍ ለማድረግም ታቅዷል። በንቅናቄው መድረክ ተገኝተው ንግግር ያደረጉት የደቡብ ኢትዮጵያ ክልል ምክር ቤት ዋና አፈ ጉባኤ አቶ አለማየሁ ባውዴ ታላቁ የኢትዮጵያ ህዳሴ ግድብ የኢትዮጵያውያንን የመልማትና የማደግ ጥያቄ በፍትሐዊነት የመለሰ ሀገራዊ ፕሮጀክት መሆኑን ተናግረዋል። ድህነትን አሽቀንጥሮ ለመጣል እንደ አባይ ግድብ በራሳችን ሀብትና በራሳችን ቁርጠኝነት የምናሳካቸው ፕሮጀክቶች የሀገራችን ብልጽግና ማሳያዎችና ይሁን ብልጽግናን እያረጋገጥን እንደሆነ ማረጋገጫ ናቸው። የጋሞ ዞን ዋና አስተዳዳሪ ዶክተር ደምስ አድማሱ በክልሉ የሀብት አሰባሰብ ስራ የተጀመረው ከወራት በፊት ቢሆንም ዞኑ ከ130 ሚሊዮን ብር በላይ ለመሰብሰብ አቅዶ በመስራት ከ60 ሚሊዮን ብር በላይ ገንዘብ መሰብሰቡን ገልጸዋል። ዛሬ ዋንጫው በይፋ ወደ ዞናችን ይምጣ እንጂ በክልሉ የሀብት አሰባሰብ ስራ የተጀመረው ከወራት በፊት ነው። በዚሁ መሠረት እንደ አጠቃላይ እንደ ጋሞ ዞን 130 ሚሊዮን ብር ለመሰብሰብ ታቅደው እስካሁን 60 ሚሊዮን ብር እጅ በእጅ ቦንድ ግዢ ተፈጽሞና ገንዘቡ ተሰብስቦ ወደ አካውንት የገባ ሲሆን በቀሪ አጭር ቀናት 7 ሚሊዮን ብር በላይ በመሰብሰብ ከተሰጠን በላይ ለመስራት መረባረብ ይኖርብናል። የአርባምንጭ ከተማ አስተዳደር ከንቲባ ዶክተር መስፍን መንዛ እንዳስታወቁት የጋሞ ህዝብና የአርባምንጭ ከተማ ነዋሪዎች ለዚህ ታላቅ ፕሮጀክት ስኬታማና እውን እንዲሆን ከመሰረቱ ጀምሮ ያበረከቱት አስተዋጽኦ ከፍተኛ መሆኑን ተናግረዋል። የጋሞ ህዝብና የአርባምንጭ ከተማ ነዋሪዎችም ለዚህ ታላቅ ፕሮጀክት ሲገጣማነት እውን መሆን ያበረከቱት አስተዋጽኦ ከፍተኛ ሲሆን የህዳሴ ቱር እና የህዳሴ ዋንጫ በሚል የድጋፍ ቅስቀሳ ንቅናቄ ከ27 ሚሊየን ብር በላይ ድጋፍ ከመስጠቱም በላይ የህዝባችንና አንጋፋ የአርባምንጭ ዩኒቨርሲቲ ያፈራቸው ምሁራን በግድቡ ስራ ተሰማርተው ሙያዊ ድጋፍ አበረክተዋል። ታላቁ የኢትዮጵያ ህዳሴ ግድብ ፕሮጀክት የቅንጦት ሳይሆን የህልውና ፕሮጀክት መሆኑን የገለጹት ደግሞ የአርባምንጭ ዩኒቨርሲቲ ፕሬዚዳንት ዶክተር ኢንጂነር አብደላ ከማል የግድቡ መጠናቀቅ የኃይል አቅርቦትን ከማሳደግ ባለፈም ለብልጽግና ጉዞ መሠረት መሆኑን ተናግረዋል። የህዳሴ ግድብ ለኢትዮጵያውያን የቅንጦት ፕሮጀክት አደለም። አባቶቻችን አገራችንን ለሌላ ባዕድ አሳልፈው ባለመስጠት የሰሩትን ታሪክ እኛ ደግሞ በኢኮኖሚው ሌላ ታሪክ እየሰራን እንዳለን ሁላችንም ልንገነዘብ ይገባል። ሀገራችን ካለባት ድህነት የማላቀቅ ሀገራችን ከገባችበት ጨለማ የማውጣት ስራ እየሰራን እንዳለንና ወደፊት የሚመጣው ትውልድ ደግሞ በዚሁ ረገድ ልክኛ አባቶቻችንን ለጣሊያን አገራችንን እንዳላስበሉት እንዳልሸጡት፣ ሁላ ሀገራችንን በኢኮኖሚው ከፍ እያደረግን እንዳለን ወደፊት የሚመጣው ትውልድ እንደሚያስታውሰን መገንዘብ መቻል አለብን።